ዲያቆን ሄኖክ ሃይሌ ጠቅላዩን አስጠነቀቀ። ባንተ ዘመን መከራችን በዛ። የጠቅላዩ ድብቅ ሴራ ተጋለጠ። ጃኒና ፊዮና ሙስሊም ሆኑ። ለነፍሴ ዋጋ እግሬ ነች። ለነፍሴ ዋጋ እግሬ ነች።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 የሌሎች ወክታን እየተጫናችሁ እንድታበረታቱን በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ስለ ቅዱስ ቤተ ክርስቲያናችን ዛሬም ይዘንላችሁ መተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝ ጋበዝናችሁ። እስቲ ወደ መጀመሪያው ቪዲዮ እንግባ። ማረኝ ማረኝ ማረኝ

ከታችስ ነው ለእህታችን ዝማሬ መላእክትን ያሰማልን ለማለት ፈልጋለሁ። በጣም የሚገርም ድምጽ ካላቸው እህቶቻችን አንዷን ዝማሬ መላእክትን ያሰማልን። እንግዲህ ወደ ቀጣይ መረጃችን ስንገባ መስቀል አደባባይ እንግዲህ የኦርቶዶክስ ተዋሕዶ እንደነበር ይታወቃል ማለት ነው። እንግዲህ ዛሬ ግን ፈላጩም ቆራጩም ሌላ ሆኗል ማለት ነው። እስቲ ቪዲዮ አለ፣ እሱ ቪዲዮ ተበልክተን እንመለስ። መስቀል አደባባይ ደስ በሚል ሁኔታ የፊታችን የካቲት 29 እና 30 ለሚዘጋጀው ታላቅ የወንጌል ድግስ ቅድመ ዝግጅቶች ተጠናቀዋል። ወንበር ተደርድሯል፣ ስቴጅ ተሰርቷል፣ ሳውንድ ሲስተሞች ተሰቅለዋል። ስለዛ ቅዱሳት ቅዳሜ 29ና እሁድ 30 ሁላችንም በመስቀል አደባባይ እንድንከትም መልእክቴን አስተላልፋለሁ። በእለቱ እግዚአብሔር ድንቅ ያደርጋል። ብዙ ነፍሳት ከድቅድቅ ጨለማ ወደሚደነቀ ወደ ፍቅሩ ልጅ መንግሥት እንደሚፈልሱ አምናለሁ። በዛ እንገናኝ። ጸጋ ሰላም ይብዛላችሁ። አሁንም ቅድስት ቤተ ክርስቲያን በራሷ ይዞታና በራሷ ቦታ ላይ የምትፈልገውን ነገር እንድታደርግ እየተፈቀደላት አይደለም። የሌላ ቤተ እምነት ተቋማት እየመጡ ግን በቅድስት ቤተ ክርስቲያን ይዞታና ቦታ ላይ የፈለጉትን ነገር ሲፈጽሙ ማንም ሀይብ አይላቸው፣ ማንም ደግሞ ደሞ አይናገራቸውም። ቅድስት ቤተ ክርስቲያን ግን በራሷ ቦታና በራሷ ይዞታ ላይ የፈለገችውን ነገር እንዳታደርግ እየተከለከለች ትገኛለች። ቅድስት ቤተ ክርስቲያን በራሷ ቦታ ላይ የፈለገችውን ነገር ልታደርግ ልትፈጽም ስትል ከመንግስት አካላት የማይሆን እርምጃ ይወሰድባታል። ህጉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ነው ዚግዛግ እየሰራ ቤተ ክርስቲያንን የሚያንከራትታት አሁንም፣ እኛ ኦርቶዶክሳውያን ጥያቄችን አንድና አንድ ብቻ ነው። ለምንድነው እንደው ቅድስት ቤተ ክርስቲያን በራሷ ይዞታና በራሷ ቦታ ላይ የምትፈልገውን ነገር እንድታረግ የማይፈቀድላት? ጥያቄያችን እንደማይመለስልን እናውቃለን። ነገር ግን ማውቅና መረዳት ያለባችሁ ነገር የዚች ሀገር የኢትዮጵያም፣ የዚች እምነትም የኦርቶዶክስ ተዋሕዶ ቤተ ክርስቲያንም ትንሳኤያቸው በጣም ቅርብ ነው። ቪዲዮውን እንደተመለከታችሁ ነው፣ ለኛ ታህሳስ 28 ቀን ለጌታ ልደት ቀን ይህም ቦታ እንደተከለከልን ብዙዎቻችን እናስታውሳለን። ካለፉት ሁለት ዓመታት በኋላ መስቀልን ብቻ ነው እንጂ የምናከብርበት ሌላት በዓላትን እንደማናከብርበት እየተመለከት ነው እንገኛለን። መስቀል አደባባይ የራሳችንን ርስት ነበር፣ ግን በማንቀላፋታችን የተነጠቅነው ነገር ሆኖ ቀጥሏል ማለት ነው። እንግዲህ ቅዳሜም እንግዲህ ይጨፍሩበት ነው ማለት ነው። ለኛ የተከለከለ ነገር ለነሱ እየተፈቀደ ነው ማለት ነው። ሁሉንም ነገር በግልጽ እየተመለከት ነው እያየን እንገኛለን። አባቶቻችን፣ የመንጋው መሪ አሁንም እንግዲህ ምንም ድምጻቸውን እያሰሙ አይደለም ማለት ነው። እንግዲህ ከሱ እስከ አስነጠቁን ውስጥ አንዱ መስቀል አደባባይ ነው። በቀጣይ ደግሞ የመስቀሉ ፕሮጀክት ልደታ ደብረንቁ ልደታ ማርያም ነሽ ማለት ነው። እስቲ ወንድሞቻችን ከዚህ በፊት ድምፅ ሆኖ ነበር ለዚህ ቦታ እንግዲህ ወንድሞቻችን በስቲፋኖስውላ በቦንቡላ የጋዩ እንደነበር ተመልክተናል። አስለቃችሽ እየተለቀቀባቸው ሲዘምሩ ሲያመሰግኑ ነበር እግዚአብሔርን ማለት ነው። እንደዛ የተታገልኩበትን ፕሮጀክት እንግዲህ ዛሬ አተው እንግዲህ ሌላ ሰው እያከበረበት ይገኛል ማለት ነው። በጣም የሚያሳፍር ተግባር ነው። የቤተክርስቲያን ርስት የማይከበርበት ዘመን ላይ ደርሰናል። አሳፋሪ ተግባር ነው። እስቲ ቪዲዮዎች አሉ። ወንድሞቻችን እንዴት ሲጮሁ ሲለፉ እንደነበር እስቲ እንከታተሉ። አባቶቻችን ሆይ አባቱን ይሄ ድምፅ ይህ ምስል እንደሚደርሳቸው እናቃለንና ሼር፣ ኮፒሊንክ፣ ሪፖስት እያደረጋችሁ አድርሱልን። አባቶቻችን ሆይ እቺ ቅድስት ቤተ ክርስቲያን በእኛ ላይ አባትነትን ስልጣን ሰጥታችሁ ሾማችኋለች። እኛ ደግሞ ከዚች ቅድስት ቤተ ክርስቲያን ልጅነትን አግኝተናልና የልጅነታችንን መወጣታችንን በፍጹም አናቆምም። አንድ አንድ አባቶቻችን እቺ ቅድስት ቤተ ክርስቲያን በወር 120 ሺህ ብር እየከፈለች ቪኤት እየመደበች የቤት ኪራይ የማብራት የውሃ ሳትሉ ተንደላቃችሁ እንድትኖሩ እያደረገች እናንተ ግን በዘር በነገድ በጎጥ በጥቅማጥቅምና በተለያየ ልዩ ልዩ ስልጣን ሹመት ተይዛችሁ ቤተክርስቲያንን አሳልፋችሁ እየሰጣችሁ ነው ምድር ስሚ ሰማይ መስክሪ። አባቶቻችን ሆይ አባትኑን ድህንን እንድንል ያስገደደን አንድ ትልቅ ጉዳይ ሰሞኑ፣ እስኪ ምን ይመጣ ይሁን ምን ይባል ይሁን ብለን አየነው፣ ሰማነው። የሚናገር ይሄ ነገር ብሎ የሚጠይቅ አንድም አካል የለም። መስቀል አደባባይ ከዓመታት በፊት ሲታደስ ኢንጂነር ታከለውና ከንቲባ በነበረበት ሰዓት መስቀል አደባባይን ልናድስ ስንነሳ ቤተ ክርስቲያኒቱን በማስፈቀድ አለመጀመራችን ስህተት ነው ብሎ ተናግሮ ነበር። እንደምትመለከቱት እዚህ ሰዓት ላይ ስትደራደሩ፣ ስትመካከሩ ኦርቶዶክሳውያን አይ አይሆንም ብለን አደባባይ ለጩኸት ስንነሳ ግዴለን መፍትሔ አለ ብላችሁ ያስቆማችሁን አካላት የጴጥሮሳውያን ህብረት እንደነ አባ ገብረ ኢየሱስ አባ ሕፃን አይነት አካላት ዛሬም ድረስ አ ምነው ነው ታዲያ ዛሬ እርስት በሆነው በዚህ ሀብቷ ላይ ቤተክርስቲያን እንዲህ አይነት መዝበራ ሲደረግባት ተሻግሮ ፈቃጅና አስፈቃጅ ሂደቱ ስትገባ ምነው ነው ዝም አላችሁ? ተመልከቱት። የኛው አላፋት ዝማሬ ተሰዶ ከመስቀል አደባባይ ቦሌ መድሃኔ ዓለም ገብቶ ነበር። በቁጥር በስተን፣ በቁጥር ጨንቆን። ነገር ግን አንድ አነስ ያለ ቦታ እንድንሰበሰብ ነበር ይሆነው። በነጋ ዕለት ግን በማናለብኝነት በፈቃጅና በአፈቃጋጅ መካከል በሚደረጉል ስምምነት መስቀል አደባባይ የቤተ ክርስቲያን ርስት ስፍራዋ፣ ግን በሌሎች ተይዟል። ይህንን መልስ የምሰጡ አካላት ትኖሩ ይሁን፣ ይህንን ነገር ወደ እናንተ እንተዋለን። ቤተ ክርስቲያን ርስት ጉልቷ ሀብቷ በሙሉ የራሷን ልብ በሉ እናንተ እጅ ቅድስት ቤተ ክርስቲያን ላይ ስታመሩና በዚህ ልክ ስትገፏት ከዓላውያን ነገስታት ጎን ስትቆኑ እናንተን አለመግፋትና እናንተን ልባችንና ደረታችንን ሰጠን ያለመታገል መታገል አንችልም። ለዚህ ደግሞ ማርያም ምስክራችን ናት። ሶስቴ አራት ጊዜ በመስቀል አደባባይ ጉዳይ አይ ብላችሁ ማስተባበያ የሰጣችሁ አካላት ከውጭ ሳትሆኑ ከቅድስት ቤተ ክርስቲያን ናችሁ። መስቀል አደባባይ የማን ነው? መልሱን የምንፈልገው አሁንም ከእናንተ አካላት። ሁላችሁም ኮሜንት ላይ መስቀል አደባባይ የባለ መስቀሎች ነው ብላችሁ ጻፉ።

ቪዲዮ እንደተመለከታችሁ እንግዲህ የመስቀል አደባባይ ነገር እንደዚህ ሆኖ ቀርቷል ማለት ነው። አባቶቻችን በማንቀላፋታቸው ምክንያት የመንጋው መሪ ዝም በማለቱ ምክንያት እንግዲህ መስቀል አደባባይ ልናጣው ችለናል ማለት ነው። ለሌላ ሃይማኖቶች ለሌላ ዝግጅቶች ይፈቀዳሉ። ለዚህ ለማናይት ወንዱ ለቅዱስ ቤተክርስቲያን ግን ይሄ ቦታ አሁንም ድረስ እየተከለከለ ይገኛል ማለት ነው። የቤተ ክርስቲያን ርስት አሁንም እየተዘረፈ ነው፣ እየተሰረቀ ነው፣ አጥሯም እየተነቃነቀ ይገኛል ማለት ነው። ሁሌም እንደምናገረው ቅዱስ ቤተ ክርስቲያናችን ዛሬ አረብ ላይ ነች። ቅዱስ ቤተ ክርስቲያን ዛሬ አንገቷን የደፋችበት ቀን ነው። ቅዱስ ቤተ ክርስቲያን ግን ቀና ብላ የምትሄድበት ቀን ሩቅ አይደለም፣ ቅርብ ነው ለማለት እፈልጋለሁ ማለት ነው። እስቲ አንድ ቪዲዮ አለ፣ በጣም የሚያሳፍር ተግባር፣ ኦርቶዶክስያኖችን የማይመጥን ተግባር የተመለከትኩበት ቪዲዮ ነው። እሱም ቪዲዮ ተመልክተን እንመለስ።

ቪዲዮን እንደተመለከታችሁ ነው እንግዲህ ባለፈው እንግዲህ እንደምትመለከቱት ብዙ ትችት እየተነሳባቸው የነበሩ ቲክታከር ናቸው። እንግዲህ አለማዊ ላይ ስራ ቢሰሩም እንግዲህ ሃይማኖታቸውን እንግዲህ ማስከበር አልቻሉም ማለት ነው። እንግዲህ ባለፈው በጴንጤ መዝሙር ሲሰሩ ነበር፣ ዛሬ ደግሞ በሙስሊም ወጥቷል። ፕሮሞሽን ከሆነ ፕሮሞሽን ነው ብላችሁ በግልጽ ንገሩን። ካለበዚያ የጾም ወቅት ነው ብዙ ነገር መነጋገር አያስፈልግም። የበረከት ሥራ የሚሰራበት ሰው ተደብቆ ከእግዚአብሔር ከፈጣሪው ጋር የሚገናኝበት ሰዓት ነው እንጂ የሌላውን ሃይማኖት እየሄደ የሚያደምቅበት አይደለም። እባካችሁን እባካችሁ ነቶቼ ከድርጊታችሁ እንድትቆጠቡ በሉል እግዚአብሔር ስም እንጠይቃለን እናሳስባለን። እንግዲህ እስላምና ክርስቲያኑ እኮ የአንድ ሳንቲም ሁለት ገጽታዎች ናቸው የሚባሉት በመከባበርና በመተሳሰብ ነው እንጂ በእንደዚህ አይነት ነገር አይደለም። ልብሳቸውን ስላረጋችሁ ስለዘምራችሁ አጸርቁም። እባካችሁን እባካችሁን አማኔት የሆነች ቅዱስ ቤተክርስቲያን አላችሁ። ወደ ቤተክርስቲያናችሁ ተመለሱ። የበረከት ጾም ነው፣ ጾሙን ጹሙ። ሰው በሚደበቅበት ሰዓት እንደዚህ አደባባይ ወተን የሷፍ ውስጥ አንግባ ለማለት እፈልጋሉ ማለት ነው። እንግዲህ የመጨረሻ ቪዲዮአችንን የሚሆነው ዲያቆን ሄኖክ ሃይሌ ትልቅ ንግግር ተናግረዋል፣ አስተላልፈውልናል መልእክት። እሱ መልእክት ተመልክተን እንመለስ። እስቲ የጃኒና የፊዮናን ነገር እናንተን በኮመንት አሳውቁኝ። ልክ ናቸው ብላችሁ ታስባላችሁ የሚለውን ኮመንት ላይ አስቀምጡልኝ። እስቲ ወደ መመራችን። አንዳንድ ሰው ስልጣን ላይ ሲወጣ ይሳለማል ቤተክርስቲያን አይሳላም፣ አይሳላም ባይሆን ገንዘብ ካለ የሚያስፈልግ እርዳታ ካለ ልስጣችሁ ብሎ ኪሱ ይገባል። መቶ አያነግዝም። ከመጣም በቃ ጅንን ብሎ የክብር ወንበር ለብቻ ተሰጥቶት ተቀምጦ ንግግርን ሲያደረግ መንግስት የሃይማኖት ተቋማትን ያበረታታል ምናምን ነው የሚለው ጥጋቡ። አይቻልም እኮ የትም ቦታ ስልጣን ቢኖርህ፣ በእግዚአብሔር ፊት ግን ትንሽ ነህ። አደለም? አዎ ማንኛውም ስልጣን ከእግዚአብሔር ይበልጣል። ነቢይ እግዚአብሔር ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ንጉስ እኮ ነው፣ ግን ቤተ እግዚአብሔር እንሂድ ባሉት ጊዜ ደስ አለ። ለምንድን ነው ደስ ያለው? መጥቶ ሊጀነን መጥቶ በክብር ሊቀመጥ አይደለም። ዳዊት በእግዚአብሔር ቤት መጣልን መረጥኩ ነው ያል። ምን ማለት መረጥኩ? መጣልን። ባለ ስልጣን ብትሆን ከእግዚአብሔር በላይ ስልጣን የለም። ንጉስ ብትሆን የነገስታት ንጉስ ማን ነው? እግዚአብሔር። ሊሰግድ ወደ ኢየሩሳሌም ወጥቶ ነበር። ትንሽም ይሁን ትልቅም ስልጣን ያላችሁ ይህንን የምትሰሙ ሰዎች ከስልጣናችሁ ማን ይበልጣል? እግዚአብሔር ይበልጣል። ለእግዚአብሔር የምንሰግድበት ትልብ ይስጠን። ትንሽ ሀብት ሲኖረው ሰው ትንሽ እውቀት ሲኖረው ይጀንናል። ለመስገድ ለመሳለም ራሱ ይኮፈሳል፣ ይቸገራል። ይህ የኢትዮጵያ ሰው ግን ሊሰግድ ወደ ኢየሩሳሌም ሄዶ ነበር። እረ ቤተ ክርስቲያኒቱ ተቃጠለች፣ አገልጋዮቿ ታረዱ ብሎ ሊከራከርላት ሰው የላትን ቤተ ክርስቲያኒቱ የውይዱ ወደ ስልጤ ዞን የሚሆነውን የሚደረገውን መቼስ ዛለ ዓለም አንድ መንደር ናት። እዚህ ሆነን እዛ የሚፈጸመውን እንሰማለን እናያለን። ሃይማኖትን መሰረት ባደረገ ጥቃት ክርስቲያን በመሆናቸው ወንድሞቻችንና እናቶቻችን ቤታቸው ተቃጥሎ ክርስቲያን በዚህ ከተማ አይኖርም ብለው ተሰደው አገራቸውን ለቀው ታቦትን ይዘው ተሸክመው ቡታጅራ የሚባል ከተማ ቅድስት ማርያም ቤተክርስቲያን ውስጥ ተጠልለው ተቀምጠው ነው ያሉት። ቤታቸው ከነ ንብረታቸው ተቃጥሎባቸው ሕፃናት ልጆቻቸውን ተሸክመው የሚችሉትን ዕቃ አንዳንዱን አንስተው በሌሊት በጫካ ውስጥ ከሞት ሸሽተው ሌላ ከተማ ተቀምጠው ነው የመጡት። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላል። እነዚህ ሰዎች ትናንት በእንግድነት ተቀብለናቸው እግራቸውን አጥበል እንግዲህ ለመመራችን ቃሉትን ያሰማልን፣ ተስፋ መንግስተ ሰማያትን ያዋርስልን። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩልን። አስተያየታችሁን በኮመንት ሁላችሁም ማስቀምጡልን፣ እንወዳችኋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ የደሉታን የጫናችሁ ቤተሰብ ሁኑ ለማለት ትፈልጋለሁ። እስከዛው ድረስ ግን ሰላም ቆዩ።